ሲጀምሩ በእንዴ ኢትዮጵያውያን እና ኤርትራውያን ያላችሁበት ሰላማችሁ ብዘት ትትርፍ ይበልልኝ። እንዴት ናችሁ? ደህና ናቸ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ የመጣሁት በሰይድ እና በሀዋ ማለት ነው። እና እንግዲህ ሰይድ ያው ጥጋቡ አለቀቀውም ማለት ነው። እውነትም ልጆቼ ልጆቼ እያለ የሚዞረው ወይም የሚያወራው እያስመሰለ ነው እንጂ ለልጆቹ ወይም ለሱመያ ወይም ለልጆቹ አስቡ አይደለም ማለት ነው። ምክንያቱም እንግዲህ ሰላምን ምን እንዳደረጋት ሁላችንም እናውቃለን ማለት ነው። ዛሬ ደግሞ እንግዲህ ሀዋ ቤት ሄዶ ማንም አይነካሽም፣ እኔ ላንቺ ዘብ እቆምልሻለሁ፣ እስኪ የነካሽን ሰው ንገሪኝ፣ ምንድን ነው ችግርሽ? እያለ በአነጋገሩ ራሱ እንጃ፣ ስማ፣ የአንድ ወጠጥ አነጋገር ማለት ነው። ሰው በስነ ስርዓት እንኳን ልጆቹን እንደሚፈልግ ሰው ሚስቱን እንደሚፈልግ ሰው እንኳን አያወራም ማለት ነው። እና እያወራ ያለው በቃ ምንም አላይደል የሆነ ግድ የለሽነት፣ ምንም ነገር አይደለም ልጅና ሚስት የጠፋው ቀርቶ አሮጌቃ እንኳን የወደቀበት አይመስልም። እና በጣም ያሳፍራል እውነት። በዚህ ልክ ለካ እየመጣችሁ ዩቱብ ላይ ልትነግዱብን ነው ማለት ነው። እኛ ደግሞ የእውነት እየመሰለን ከእናንተ ጋር መታገላችን ማለት ነውና በጣም ነው የሚያሳፍረው በእውነት። እኔ እንጃ እንግዲህ ማናት ሀዋ ምንድን ነው ያለችው? ለእኔ ያልከኝ ነገር እንደዚህ አልነበረም። ሰላምን አገናኝኝና፣ አባክሽን ሰላምን አገናኝተሽን ከሚስቴና ከልጆች ጋር ታስታርቀኝ፣ እኔ በቃኝ፣ መንከራተስ ሰለቸኝ፣ ሀዋ አግዥኝ ብለኸኝ ከካሜራ ጀርባ ይሄንን ሁሉ ካልከኝ በኋላ ምንድን ነው ሰላምን ያደረጋት? እኔ ደግሞ ከቤታችን ከስራ ቦታ በጣም ብዙ ስራ ስለነበረ እባካችሁ የሆነ ሰው ታሟል ደርሼ ልምጣ ብዬ ነው የወጣሁት። ከዛ ሄጂ ብሎ ሲገፋፋኝ ቀጥ ብዬ ወደ ቤት ነው የሄድኩት። ግን ቪዲዮን ሲለቀቅ ሳየው በጣም ነው ያዘንኩት። ሰይድ እንደዚህ ያደርጋል ብዬ አላሰብኩም ነበረ። እሱ ግን የጠየቀኝ ከሚስቱና ከልጆቹ ጋር እንድታስታርቀው እግሯ ላይ ወድቆ ሊለምናት ነበረ። ኔ ጠየቀኝና እንድጠራት ያደረገኝ እና እስቲ ዛሬ የሚለውን እሰማለሁ ብላ ያው ወደ ቤቷ ጠርታው ነበር ማለት ነው። ከቤቷ ከጠራችሁ በኋላ ግን ምንድን ነው ያደረገው? በቃ አነጋገሩ እራሱ በጣም የሚደብር ነው ማለት ነው። እና ማን ይነካሽ፣ ይኸው ከሰው ጋር እንደዛ ብለህኝ እኮ ለምንድን ነው እንደዚህ የምታደርገው ብላ ስትለው? ምን ሆንሽ፣ ምንሽ ተነካ አንቺ ምን ይወሹ ነገር አለ እስኪ ማን ነው አንቺ ምን ይነካሽ? እስኪ አንድ ሰው ይንካሽ እስኪ ንገሪኝ፣ ማን የነካሽ ይነካሽ እያላት ነበር ማለት ነውና፣ ምንድነው እንደዚህ የምትለው ከሰላም ጋር አጣላኝ አይደል እንዴ ስትለው፣ ከሰላም ጋር ማመጣላት ነው እስከ ልጆች እና ከሚስቴ ጋር ተጣልቼ የለም እንዴ አላለም። በጣም ያሳፍራል በእውነት። ኔንጃ ስማ፣ አንተ ከሚስትህ እና ከልጆች ጋር የተጣላህ እንደሆነ ታዲያ ሰው በአንተ የተነሳ ከሰው ጋር ሁላ መጣላት አለበት እንዴ? ምን አይነት የሚያሳፍር ነገር ነው የምትናገረው? እንደገና ደግሞ የምትናገራቸው ቃላቶች የባሰ ሱመያን አጥንቷን ይሰብሯታል እንጂ ልቧን ይሰብራል እንጂ ወደ እኔ ይመልስልኛል ብለህ አስበህ ከሆነ ሰሂዶ ተሳስተሃል ማለት ነው። እውነቴን ነው መልህና እውነት የምር የምር የምር ተጣልታችሁ ከሆነ እኔ ሳስ በሱመያ በኩል ምንም አልጠራጠርም። እውነት ያንተ ነገር ግን በጣም ያጠራጥራል። የሱመያ ሱመያ ግን እንደዚህ ታደርጋለች ብዬ አላስብም። ምክንያቱም ገና እንታዩን በረኪና ልታገባ ስትሄድ፣ ገና ከየመን ጀምራ ሁለት ልጅዬ ይዛ እየተንከራተተች ነበረ ስታለቅሴ ነበረው እና በረሃ ለበረሃ እንደዛ እየተንከራተተች ማለት ነው። ስለዚህ ይህ ሁሉ የለይቱ ገንዘብ ነው ብዬ ሱመያ ልጠረጥራት አልችልም። በፍጹም አታደርገውም ማለት ነው እና ሰይድ ግን ሱመያ እንዳለችው ቪዲዮ እየሰራ ነው። በቃ እሱ ያለው ቪዲዮ እየሰራበት ነው፣ እና በልጆቹ እየነገደ ነው ያለው ማለት ነው። ከምሬ ነው የምላቸውና በጣም ነው የሚያሳፍረው እውነት፣ በጣም ያሳፍራል፣ በጣም ያስጠላል። እና ምን ሊላችሁ ፈልጌ ነው፣ ሀዋ እንግዲህ እንደተናገረችው ምንድን ነው ያለችው? ሀዋ አባክህን፣ ልጆችን እና ሚስትህን ለማገናኘትኛ ስንለፋ ነገሮችን ታበላሻለህ፣ መንገዳችን ላይ ትቆማለህ፣ ለምንድን ነው እንደዛ የምታደርገው ብላ ስትጠይቀው፣ ምንም ያደረግኩት ነገር የለም አለ ማለት ነው። ምንድን ነው ምንም ያደረግኩት የለም ማለት? ከዚህ ውጭ ምንታደርግ ምንድን ነው ከዚህ ውጭ ማድረግ የምትፈልገው? ሰላም ለአንተ ብላ ትኬት እየቆረጠች ከኢትዮጵያ ድረስ እየተመላለሰች ልጁን ለማስመርመር እዚህ ድረስ መጣ። አንተ ደግሞ ምንድን ነው ምንም አላደረግኩም ብለህ የምትለው ብላ ስጠይቀው፣ በፍጹም ሰላም ጋ ያለውን ሚስጥር፣ አንቺ አታውቂም። ሰላም ጋ ያለውን ነገር አንቺ አታውቂም። ሰላም ጋ በጣም ትልቅ ሚስጥር አለ አለ ማለት ነው። እንግዲህ እሱ እንደሚለው ከሆነ ሰላም እሱን ትፈልገዋለች ማለት ነው። እሱ እንደዛ ነው የሚያስበው። እንግዲህ እኔን ትፈልገኛለች እንደ ማለት ነው። እኔን ለራሷ ለማድረግ ነው የምትፈልገው እንጂ ሰላም ለልጆችና ለእኔ አዝና አይደለም አለ ማለት ነው። እና ሰይድ ግን ትክክል ነው ልበል አላቅም። ብቻ እንዲት ነው ነገሩን እንጃ። ለነገሩ ሰውን ማመን ቀብሮ ነው። ሰውን ማመን ቀብሮ ነው። እኔ አላቅም። ብቻ እንግዲህ ለማንኛውም ለሱ መያ ፈጣሪ እርዳ ትላለሁ። ግን ሰይዶ በዚህ ልክ ባትወርድ ጥሩ ነው። ምክንያቱም ብዙ እዚህ ሚዲያ ላይ ብዙ የሚያከብርህ ሰው አለ፣ ብዙ የሚወድህ ሰው አለ። አንተ ትልቅ ሰው እና አስተዋይ ሰው ነበርክ በፊት። አሁን ላይ ለምን እንደዚህ እንደሆን ካላውቅም ና በዚህ ልክ ባትወርድ ጥሩ ነው ብዬ አስባለሁ ማለት ነው። ሌላው በ ሱመያ ዙሪያ ያሉ ሰዎችን እየሄድክ ወይም እሷ ያለችበትን ታውቃላችሁ እያልክ ባታስጨንቃቸው ጥሩ ነው። እሷ እራሱ ወጥታ ነገረች እኮ ለማንም ሰው ቢሆን ያለሁበትን አልናገርም፣ ሰው ከፈለገኝ እነሱ ጋር ሄዳለሁኝ እንጂ ማንም የኔን ያለሁበትን አያውቅም፣ እንኳን ሰላም ማንም አያውቅም ብላለች ማለት ነው። እና እየዞርክ ባታስጨንቃቸው ብዬ አስባለሁ እና። እንግዲህ ሀዋም እንደምትለው በጣም ተጸጽታለች። ሰላም እያወራችኝ አይደለም ሰላም አኩርፋኛለች አለች ማለት ነው። አሁን ሲያንሳት ነው ማኩረፍ እንዴ ማትችለው። ምክንያቱም ሰላም በእሷ ምክንያት ነው ሰይድ ያዛት ማለት ነው ሰይድ የያዛት በእሷ ምክንያት ነው። እሷ አስጠርታት ነው። እሷ በታስጠራት ነው ሰላምን ማግኘት አይችልም ነበር። በምንም ታምር አያገኛትም ነበር ማለት ነው። በምንም ታምር እንግዲህ ያው ደካማ ጎኗ ስለሚያውቅ ጓደኝነታቸውን ስለሚያውቅ ነው እሷን እንድትጠራለት ያደረገው። ከዛ ሰላም ከተጠራችለት በኋላ ግን ሀዋን እንዳየኑ እየገፍቱ ማለት ነው፣ የመምታት ያክል ነው ይጂ በቃ አንቺ ደግሞ አበዛሽ ብሎ እንግዲህ ገፍቶ ገፋፍቶ ያባረራት ማለት ነው። እና የሆነት ሰይዶ በዚህ ልክ ባትጓዝ ጥሩ ነው። በስነ ስርዓት እያናገረች ነው ሱመያ። በስነ ስርዓቱ ሚስትህንና ልጆችህን ማግኘት ትችላለ ማለት ነው። የተጠየቅከውን ነገር አሳክተህ ማለት ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን።